ሰላሙ ዓለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ውድ ቤተሰቦቼ ተከታዮቼ፣ እንዴት ናችሁ? ደህና ናችሁ? ይበያላችሁበት የላ ሰላምና ዝነታይላ ያችላለሁኝ። ለቻናሌ አዲስ የሆናችሁ ላይክና ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ነባሮች መሰግናሉ ስለምሰጡኝ አስተያየት ከነብያችን ከነብያ ታሪክ ነቢዩላህ ኑህ ዓለይህ ሰላም ከክፍል አንድ የቀጠለ ክፍል ሁለት ይሆናል። እንሻአላህ አብራችሁን ቆዩ። ከሰማይ የወረደው ውሃ እና ከምድር የወጣው ውሃ ሲገናኝ ምድር ከአቅሟ በላይ መጥለቅለቅ ጀመረች። ያን ጊዜ መርከቧ ቀስ እያለች መንሳፈፍ ጀመረች። ውሃው በየሰዓቱ እየጨመረ ነው። አጋጣሚ ኑህ ዓለይህ ሰላም ሁኔታውን ለማጣራት ወደ ምድር ሲመለከቱ የአብራካቸውን ክፋይ የሆነውን የሆነው ልጃቸውን አንዴ ሲወድቅ አንዴ ሲነሳ ውሃው ሲገፈትረው ተመለከቱት። እንዲህም ሲሉ ተጣሩ፣ ልጄና ከኛ ጋር ተሳፈር ከከሃዲያንም ሕዝብ አትሆን። ልጁ ግን በትዕቢት የተሞላ ነውና ከውሃው ይጠብቀኝ ዘንድ ወደ ተራራ እወጣለሁ ብሎ መለሰላቸው። እሳቸውም ዛሬ ከአላህ ትዕዛዝ ምንም ጠባቂ የለም እርሱ ያዘነለት ካልሆነ በቀር ብለው ንግግራቸውን ሳይጨርሱ እንደ ትልቅ ተራራ ያለ ማዕበል መጣና ልጁን ጠርጎ ወሰደው። ኑህም ልጄ እያሉ ወደ አላህ ሲጮሁ አላህም ኑሕ ሆይ እርሱ ከቤተሰብህ አይደለም። እርሱ መልካም ያልሆነ ስራ ነው። በእርሱ እውቀት የሌለህንም የሌለህንም ነገር አትጠይቀኝ። እኔ ከሚሳሳቱ ሰዎች እንዳትሆን እገጽጽሃለሁ አለው። ወዲያውኑ ኑሕ ዓለይህ ሰላም ተጸጸተና ተመለሰ አለም። ጌታዬ ሆይ በሱ እውቀት የሌለኝን ነገር የምጠይቅህ ከመሆን እኔ ባንተጠበቃለሁ አለ። ለእኔም ባትምረኝ እና ባታዝንልኝ ከከሳሪዎች እሆናለሁ አለ። ውሃውም ምድር ለአርባ ቀናት ያህል ከጥለቀለቀ በኋላ ምንም ዓይነት ንፋስ ያለው ምንም አይነት ንፋስ ያለው ነገር የምድር ገጽ ጠፋ። ኢብኑ አባስ ባወሩት ሐዲስ ኑህ እና ተከታዮቹ በመርከቧ ውስጥ ለስድስት ወራት ቆይተዋል። በብዙ ዘገባዎች እንደተጠቀሰው ኑህ አለይሂ ሰላም እና አማኞቹ ከመርከቢቱ የወረዱት በአሹራ እለት ነው። በሙሐረም በቀን አስረኛው ቀን ማለት ነው። በብዙ ዘገባዎች እንደተጠቀሰው ነቢያችን ሰለላሁ ዐለይሂ ወሰለም ይህንን አላህ ሙሳን ዐለይሂ ሰላም ከመስመጥ ያዳነበት እና ኑህ ዐለይሂ ሰላም ከመጥለቅለቅ ያዳነበት የአሹራ ዕለት በመጾም ያከብር አክብረዋል። መጥለቅለቁ በአላህ ስብሓነሁ ወተዓላ በወረደ ትዕዛዝ ተጠናቀቀ። ያን ጊዜ አላህም ምድርን ምድር ሆይ ውሃሽን ዋጪ፣ ሰማይ ሆይ ዝናብ ሽንያዢ ብሎ ምድርን ከመጥለቅለቅ አስቆመ። ቅጣቱም ተጠናቀቀ። ምድር ትንሽ ጠፈፍ ማለት ስትጀምር ኑህን እና ተከታዮችን የተሸከመችው መርከብ በሰላም ጁድይ በተባለ ተራራ ላይ አረፈች። ከዚያም አላህ ሱብሓነሁ ወተዓላ እንዲህ አለው፣ ኑህ ሆይ ከእኛ በሆነ ሰላም ባንተ ላይ እና አንተም ጋር ባሉት ህዝቦች ትውልድ ትውልድ ላይ በሆኑ በረከቶቻችን የተጎናጠፈ ሆነህ ውረድ ከነሱ ዘሮች የሆኑ ህዝቦችም በቅርቢቱ ዓለም በእርግጥ እናስመቻቸዋለን። ከዚህ በኋላ መልሰው ወደ ክህደት ለሚገቡ ደግሞ ከዚህም ከኛ የሆነ አሳማሚ ቅጣት ይነከዋል ተባለ። ኑህ ዐለይሂ ሰላም በመርከቤትዋ በቆየበት ቆይታ ውሃው ቶሎ እንዲሰርግ ይፈልግ ነበር። በዚህም ጊዜ በዚህ ጊዜ እርግብን አዲስ ነገር ታመለክተው ዘንድ ይልካት ነበር። ምንም ነገር ሳትይዝ ትመለስ ነበር። ከዕለታት አንድ ቀን የዘይቱን ቅርንጫፍ አመጣችለት። በዚህም ውሃው የሰረገና አትክልቶች መብቀል እንደጀመሩ አወቀ። እንደገና መልሶ ሲልካት በእግሮቿ ላይ የጭቃ ቅሪት ይዛ ተመለሰች። ፍቹ በመሬት ላይ አረፈች ማለት ነው። በዚህም መጥለቅለቁ እንዳበቃ አወቀ። ይህ እኛ ዘንድ በታሪክ መዛግብት ውስጥ ይገኛል። ከዛ የተነሳ ነው ሌሎች የሰላም እርግብ የሚሉት በእግሮቿ የምታዝለውን የዘይቱን ቀንዘል ያንን የሚጠቁም ነው። ኑህ ዓለይሂ ሰላም ከአደም ልጆች መካከል እነዚህ ከእሱ ጋር የቀሩት ብቻ እንጂ ሌሎች የሌሉ ሊሆኑ ሲሆን፣ ወረድ ውረድ በምድር ላይ ያሉ ሰዎች ሁሉ አልቀዋል። በእርግጥ መንደር እንዳሁኑ ጊዜ የሰው ልጆች አልተሰራጩበትም በተወሰነች ስፍራ በአረብ ደሴት በፍልስጤን እና በዙሪያዎቿ ብቻ ነበር የሰው ልጆች ሰፍረውበት የነበረው። እኚህም ክልል ብቻ ነበሩ። የተቀሩ ምድሮች የሰው ልጆች አልነበሩበትም። ግን የተጠለቀለቀችው ምድር ኋላ ነበር። ከዚያም አላህ ስብሓነሁ ወተዓላ ከኑህ ዓለይሂ ሰላም ጋር የነበራትን ህዝቦችን ህዝቦች በሙሉ መሃን አደረገችው፣ መውለድ የማይችሉ ለኑህና ለባለቤቱ በስተቀር ሌሎች ልጅ ሊወልዱ አልቻሉም። ከምድር ላይ ከዘለቀው የኑህ ዝርያ በስተቀር ሌላ አልቀረም። ከዚህም የተነሳ ኑህ ዓለይህ ሰላም ሁለተኛው አደም በመባል ይጠራል። ሁለተኛ የሰው ልጅ አባት በመባል ተሰይመዋል። በመጨረሻም አላህ ስብሓነሁ ወተዓላ ኑህን ዓለይህ ሰላም፣ ኑህ ሆይ እኔ ፍጥረታትን የፈጠርኩት እንዲገዙኝ ነው እኔ ያዘዝኳቸውንም እንዲታዘዙኝ ነው። ነገር ግን አመፀኛ አመፁኝ፣ ነገር ግን አመፁኝ፣ ከኔ ሌላ የሆነን አካል ጌታ አድርገው ያዙ። ያን ጊዜ ቁጣዬም እነሱ ላይ ተፈጻሚ ሆነ፣ በውሃም አጥለቀለቅኳቸው አጠለቀለቅኳቸው ብሎ ዋሂ አወረደለት አላህ ሱብሓነሁ ወተዓላ።

በተቀሩት ቀናት ሁሉ በጾም ላይ ነው። ኑህ ዓለይ ሰላም የሆነ ዓመት ከቆዩ በኋላ ሞቱ። ስለሱ ከተዘገቡት ዘገባዎች አመዛኙ መካ እንደተቀበረ ነው። መካ እንደተቀበረ የሚናገረው ነው። በአንዳንድ ዘገባዎች ደግሞ ሉብናን ሊባኖስ ሀገር የሚገኘው ከርከር ከርከር በቃ የተባለ ስፍራ የተቀበረ መሆኑን ተናግረዋል። ይህ ዘገባ ሚዛን ያለው ነው። ኑህ ዓለይሂ ሰላም ሶስት ልጆች ነበሩት፦ ሳም፣ ሃምና ያፌስ። በሳም ልጆች ውስጥ ነጭነት በሳም ልጆች ውስጥ ነጭነት ትንሽ ጥቁርነት ነበረበት። ወደ ጠይምነትም የሚያመዝን መልክ አለ። ነጭነትም ቀይነትም ነበረበት። በሐም ልጆች ውስጥ ደግሞ ጥቁርነት የሚ ጥቁርነት የሚሃይል ሲሆን ጥቂት ነጭነት ይገኝበታል። አብዛኛው ግን ጥቁርነት አለበት። የያፌስ ልጆች ደግሞ ነጭነት እና ቀይነት ያለባቸው ናቸው። አረቦች እና እስራኤላውያን የሳም ዝርዮች ናቸው። አፍሪካውያን ደግሞ የሐም ዝርያ ናቸው። ቱርኮች፣ ምስራቅ እስያዎች እና አውሮፓውያዎች ደግሞ የያፌክ ዝርያ ናቸው። ውድና እየተከበራችሁ የቻናሌ ውድ ብርቅዬ ተከታዮቼ የኑህ ያል ዐለይሂ ሰላም ታሪካቸው በዚህ መልኩ ይጠናቀቃል። በቀጣይ በነቢዩላህ ሁድ ዐለይሂ ሰላም እስከምንገናኝ በየላችሁበት አላህ ሱብሐነ ተዓላ ይጠብቃችሁ እያልኩኝ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።